የማህበራዊ ጉዳይ ባለሙያ ናቸው። በተለይ ብሔርተኝነትን በተመለከተም እንደዚሁ መጽሐፍ አላቸው። በቅድሚያ እኛን መርጠው እኛን ብለው ስለመጡ አመሰግናለሁ። ዶክተር እኔም ከልብ አመሰግናለሁ። እሺ እንደምናልባት በተለይ እንግዲህ የማንነት ከዚህ በተጨማሪ ፖለቲካ ብዙ ጊዜ እንግዲህ በበርካቶች ይነሳሉ። ነገር ግን ጥሬ ሐሳባቸው ጥሬ ሀቃቸው ጥሬ እውነታቸው አይገለጽም እና ማንነትና ፖለቲካ ምን ያገናኛቸዋል? አመሰግናለሁ። ተሜ ማንነትና ፖለቲካ እንግዲህ በቀጥታ የሚገናኙ ናቸው ሁሌ ባይባልም፣ ግን ደግሞ የማይለያዩ ጽንሰ ሀሳቦች ናቸው ማለት ይቻላል። ፖለቲካ ብዙውን ጊዜ ሰዎች ተደራጅቶ የጋራ ፍላጎትን የሚያራምዱበት መንገድ ስለሆነ የተደራጁ ሰዎች ደግሞ አንድም በማንነት ሊደራጁ ይችላሉ ከዛም ውጭ ደግሞ ተደራጅቶ የጋራ ፍላጎት የጋራ አጀንዳ የሚያራምዱበት መንገድ ስለሆነ ማንነት ይሆናል ማለት ነው። ሶ ብዙ ጊዜ እንደው ባይገለጽም ወይም ደግሞ ኢንፈሳይዝ ባይደረግም ፖለቲካ ከማንነት እጅግ የራቀ ነገር እንዳልሆነ የሚያነሱ ሰዎች አሉ። በሀገራችንም ብዙ ጊዜ ቀኝ ዘመም፣ ግራ ዘመም፣ ምስራቅ ምዕራብ፣ ሰሜን ደቡብ በማለት ቢገለጽም ወደታች ግን ብትቆፍር ብዙ ጊዜ ከጀርባው ማንነት አለ ማለት ነው። በማንነት ወይም ደግሞ በጋራ ነገር ራሳቸውን የሚገልጹ ሰዎች ተሰባስቦ የሚያራምዱት አጀንዳ ነው የሚሆነው እና እጅግ የተሳሰሩ ጽንሰ ሃሳቦች ናቸው ማለት ይቻላል። ሌላኛው ጉዳያችን ዶክተር ምናልባት ብዙዎች ጋር የማንነት እንደዚሁም የዜግነት ፖለቲካ ላይ ልዩነት እንደዚሁም ደግሞ አንድነታቸው ይምታታባቸዋል። ከዚህ በተጨማሪ ግር ማለት ጉዳይ አለና ምናልባት የማንነትና የዜግነት ፖለቲካ ልዩነታቸው ምንድን ነው? አንድነታቸውስ ምን ድረስ ነው? እንግዲህ ይሄ እይታ ይመስለኛል በተለይ በሀገራችን ብዙ ጊዜ ሰዎች ፍሬም ከሚያረጉበት ጽንሰ ሐሳቡን ከማዛባት የሚመጣ ችግር ነው እንጂ ለምሳሌ ዜግነት ማንነት ነው። ዜግነት አንድ ሰው ከሀገረ መንግስቱ ጋር ያለውን ትስስር የሚያመለክት ማንነት ነው። በዓለም አቀፍ ፖለቲካ ውስጥ ደግሞ እንደውም ጎልቶ የሚታይ የዛ አገር ዜጋ መሆንን የሚያሳዩ ምልክቶች ፓስፖርትን ጨምሮ በጣም ግልጽ መገለጫ ያለው ማንነት ነው ዜግነት። ስለዚህ በዜግነት ላይ የተመሰረተ ፖለቲካ እጅግ የማንነት ፖለቲካ ነው ማለት ነው። በተለያዩ ያው የሰው ልጅ ብዙ አይነት ማንነት አለው አይደለ ጾታችን ሊሆን ይችላል ብሔራችን ሃይማኖታችን ዜግነታችን ብዙ አይነት ማንነት አለን ከዚህ ብዙ አይነት ማንነት ለፖለቲካ ጥሩ የሚሆነው ወይም ደግሞ ብንመርጦና የፖለቲካ መሰረት ብናደረገው ሌሎችን የማያገል ማንነት የቱ ነው የሚለው ላይ ነው እንጂ ክርክሩ ያለው ዜግነትም ቢሆን ማንነት ነው፣ እና በዜግነት ላይ የተመሰረተ ኦፍኮርስ ብዙ ፖለቲካ የዓለም አቀፍ ፖለቲካ በዜግነት ላይ የተመሰረተ ነው። ምክንያቱም ዜግነት መብትና ግዴታ ይሰጣል፣ ያንም መብት እንዲኖር ያደርጋል ማለት ነው በዛ የፖለቲካ ማህበረሰብ ውስጥ። ስለዚህ አንዱ የፖለቲካ መገለጫ ማንነት ዜግነት ነው ማለት ነው ወደ ኋላ ሄደን የፖለቲካ ቲዎሪዎችንም ብናይ የማንነት ጉዳይ ያነሳሉ። ለምሳሌ ሊበራሊስቶችን ብንወስድ የፖለቲካ ማዕከል መሆን ያለበት ማንነት የግለሰብ ማንነት ነው ብሎ ያምናል። ብሔርተኞችን ደግሞ ብንወስድ፣ አይ አይደለም የፖለቲካ መሰረት መሆን ያለበት ማንነት የቡድን ማንነት ነው ይላሉ። ስለዚህ ዞሮ ዞሮ በፖለቲካ ክርክር ውስጥ፣ በፖለቲካ እሳቤ ውስጥ ሁሌም ማንነት ከጀርባው አለ ማለት ነው እና ዜግነትም ቢሆን በሀገራችን ሌሎች ማንነቶች ለምሳሌ የብሔር ማንነት ጎልቶ ፖለቲካውን እየዘወረ ነው የሚል ክርክር አለ። እሱም እንዳለ ሆኖ በሀገራችን የዜግነት ማንነት የፖለቲካ መሰረቱ ነው። ለምሳሌ በፌዴራል መንግስት ደረጃ ብቸኛ መገለጫችን ዜግነታችን ነው እና ፌዴራሊዝምም ደግሞ ስንከተል ሁለት ደረጃ ያለው የፖለቲካ ስርዓት እንዳለን በክልል ደረጃ ለምሳሌ የብሔር ማንነት ሊሆን ይችላል። በሀገር አቀፍ ደረጃ ወይም ደግሞ በፌዴራል ደረጃ ደግሞ ያ የዜግነት ማንነት ፖለቲካችንን መሀከል ሆኖ መምረት ያለበት ማለት ነው። ስለዚህ ሁለቱም ማጣጣም ይቻላል፣ ይቻላል፣ በደንብ ይቻላል። ምንም የሚጋጩም አይደለም። ሲጀመር እነዚህ በአንድ ሀገር ውስጥ ሲጀመር፣ ሀገር ብቻም ሳይሆን በግለሰብም ደረጃ የተለያየ ማንነት አለን። ከዛ ሁሉም ፖለቲካ እንዲዘወሩ ማድረግ ስለማንችል የተመረጡ ማንነቶች የፖለቲካ ማዕከል ይሆናሉ ማለት ነው። በሀገራችን አሁን በግልጽ ሁለት ማንነቶች የፖለቲካ ማዕከል ናቸው፣ የብሔር ማንነትና የዜግነት ማንነት። የብሔር ማንነት በክልል ደረጃ ወይም ደግሞ በብሔሮች ደረጃ፣ የዜግነት ማንነት ደግሞ በአገር ደረጃ የፖለቲካ ኒውክለስ ሆኖ የሚያገለግሉ ማንነቶች ናቸው ማለት ይቻላል። ሌላኛው ጥያቄ ምናልባት በኢትዮጵያ ያለው አተገባበር ምን ይመስላል? ውጤታማነት ውስጥ ምን ድረስ ነው? ከዚህ በተጨማሪ ምናልባት የኢትዮጵያን ፖለቲካ የሰለጠነ ከማድረግ ጋር ተያይዞ የማንነት ፖለቲካ በኢትዮጵያ ቢተገበር በውጤት ይታጀባል ብለን ልናምን ልናስብ እንችል ይሆን? በውጤት ውጤት የሚለው ላይ አይ ቲንክ መስማማት ነው ዋናው ነገር እንጂ ለምሳሌ በኢትዮጵያ፣ በኢትዮጵያ ብቻ አይደለም በአለም አቀፍ ደረጃ አሁን ፖለቲካን ከማንነት መለየት ይቻላል ብዬ አላምንም። እኔ እንደ አንድ የማህበረሰብ ባለሙያ አሁን ያለንበት ዓለም ውስጥ ከምንም ነገር በላይ ፖለቲካውን እየዘወረ ያለው የፖለቲካው ኒውክለስ ማንነት ነው። ከዚህ በፊት ከነበሩት ማንነቶችም ሌሎች አዳዲስ ማንነቶች እየተጨመሩ ፖለቲካውን እየዘወሩ ይገኛሉ። ለምሳሌ ስራ ጾታን ብንወስድ የፖለቲካ ማዕከል ሆነዋል። በስራ ጾታ የፖለቲካ ፖሊሲን ኢንፍሉንስ ለማድረግ የሚደረገው ጥረት አለ። ሌሎችም አዳዲስ ማንነቶች እየተፈጠሩ የመጡበት ያልተለመደ ራሲን የመግለጽ ይሄ ኤክስፕሬሲቭ ኢንዲቪጅዋሊዝም የሚባለውም ነገር እየሰፋ የመጣበት ዓለም ውስጥ ነው ያለ ነው እና ፖለቲካ ሙሉ በሙሉ ከማንነት ማራቅ አይቻልም ማለት ነው። ስለዚህ የሚቀጥለው ነገር ምንድን ነው? በሀገራችን የትኛውን ማንነት የት ቦታ ብንጠቀም ውጤታማ እንሆናለን የሚል አጀንዳ ነው። ያንን ደግሞ መስማማት፣ መነጋገር የሚቻለው በሀገር አቀፍ ደረጃ ይሄ ከዚህ በፊት እንደዚህ ተነጋግረን ተስማምተንበት የወሰነው ነገር ስላልሆነ በምክክርና በውይይት የትኛው የጋራ ማንነታችን ፖለቲካውን ቢዘውር የተሻለ ያስማማናል፣ የትኛው ነው ሌሎችን የማያገለው ማንነት የሚለውን በስምምነት ማምጣት። ለምሳሌ የዜግነት ማንነትን ማሳደግ ማጉላት፣ ሰዎች ሁሉም ሰዎች በኢትዮጵያዊ ዜግነት ውስጥ ራሳቸውን እንዲያዩ አድርገን ከቀረጽን በኋላ በዛ ውስጥ ደግሞ የጋራ መብትና ግዴታችንን ተጋርተን በዛ ለመሄድ መወሰን ነው እንጂ የማንነት ፖለቲካ እንደከዚህ በፊቱ መግፋት አይቻልም። ግራ ዘመም ቀኝ ዘመምም ብዙ የሚሰራበት ዓለም ላይ ስላልሆን ማንነትን ከፖለቲካ መለየት ስለማይቻል ተነጋግሮ የጋራ የሆነ ነገር ፈጥሮ ያ ደግሞ የፖለቲካ ኮር የሆነውን ፖ ስለዚህ አሰባሳቢ ትርክቶችን ማምጣት ላይ ማምጣት ላይ መስራት ያስፈልጋል ማለት ነው። የማህበራዊ ጉዳይ ባለሙያ የሆኑት ዶክተር ብርሃኑ ሌንጅሶ እንግዲህ ስቱዲዮ መጥተው ስለሰጡን ሀሳብ፣ ስለሰጡን አጠቃላይ ማብራሪያ አመሰግናለሁ። እኔም ከልብ አመሰግናለሁ። ተመልካቾች ቀጥለናል። ኤምኤን 247 ከመሸጋገሪያ በኋላ ተመልሶ ወደ እናንተ ይደርሳል። ለመላው የክርስትና